ኢትዮጵያ ምንም እንኳን የተትረፈረፈ የውሃ ሀብትና በመስኖ የሚለማ መሬት ቢኖራትም አብዛኛው በዝናብ ጥገኝነት ላይ ተንጠልጥሎ ነው ያለው። ስለሆነም የግብርናው ምርታማነት ዝቅተኛ ነው። ይህን በተደጋጋሚ የሚሰማውን ብሶትና ሮሮ ሊለውጥ በሚችል መልኩ የከርሰ ምድርና የገጸ ምድር ውሃን በስፋት በመጠቀም ከአገዳ ሰብሎች በተጨማሪ የአትክልትና ፍራፍሬ ምርት ላይ በመስራት የምግብ ዋስትናን ማረጋገጥ የእርሻ ገቢን በማሳደግ የሀገርና የአርሶ አደሩን የኢኮኖሚ እድገት ለማስቀጠል ትኩረት ሰጥቶ በመስራት ላይ ነው። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እንደ አውሮፓውያን አቆጣጠር በ2010 የተመሰረተው የቀድሞ የግብርና ትራንስፎርሜሽን ኤጀንሲ የአሁኑ የግብርና ትራንስፎርሜሽን ኢንስቲትዩት ዘላቂና ዘመናዊ የግብርና አሰራሮችን ለማስተዋወቅ የምግብ ዋስትናን ለማሻሻልና የአርሶ አደሩን ገቢ ለማሳደግ ይሰራል። ከዚህም በተጨማሪ ለአርሶ አደሮችና በዘርፉ ላሉ ተዋንያን የሥልጠናና የቴክኒክ ድጋፍ በማድረግ ላይ ይገኛል። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ኮሜርሻላይዜሽን ክላስተር ፕሮግራም ብቻ ከ2.4 ሚሊዮን በላይ የሚሆኑ አርሶ አደሮችን በ9900 ክላስተሮች በማደራጀት በ1.99 ሚሊዮን ሄክታር ማሳ ላይ ስድስት የሰብልና አምስት የአትክልትና ፍራፍሬ ምርቶችን እንዲያመርቱ አድርጓል። ከራሳቸው ተርፎ ወደ ገበያ እያስገቡ ነው። ወደ ገበያ የገባው ደግሞ ወይ ወደ ኢንዱስትሪ ይሄዳል፣ ወይ ወደ ኤክስፖርት ይሄዳል። ከሸማቹ ተርፎ ማለት ነው። ስለዚህ በዚህ መልክ ነው ግብርናችንን እንዳሻግራለን፣ የምግብ ዋስትናችንን እናረጋግጣለን፣ ከዛም ተርፎ ኤክስፖርት አድርገን ገቢ አግኝተን በዛ ገቢ ሌላ ግብአት እየገዛንበት የበለጠ እያሻሻልንና የበለጠ ምርታማነት እያረጋግጥን እንሄዳለን የሚለው ከዛ አኳያ የመጣ ነው። ለሙዝ ምርት ምቹ ከሆኑ አካባቢዎች በደቡብ ኢትዮጵያ ክልል የጋሞ ጎፋ ዞን አርባ ምንጭ ዙሪያ ወረዳ ዋነኛው ነው። በወረዳው በቆላ ሸሌ ቀበሌ ከበርካታ ትጉህ አምራቾች ውስጥ የአንድ ሄክታር የሙዝ ባለቤት የሆኑት አርሶ አደር አስናቀ ኢንቲሌ አንዱ ናቸው። አቶ አስናቀ አንቲሌ በጣፋጭነቱ ተወዳጅ የሆነውን የፍራፍሬ አይነት የሚያመርትና በጥንቃቄና በትጋት ማሳውን የሚንከባከብ ታታሪ አርሶ አደር ቢሆንም ኑሮ ከሚጠይቀው በላይ የተትረፈረፈ ምርት ለመሰብሰብ ሳይችል ረዥም ዘመናትን አሳልፏል። አቶ አስናቀ አንቲሌና ሌሎች 30 አርሶ አደሮች በጋራ በመትከል በህብረት መስራትና በአንድነት መሸጥ የሚያስችላቸውን የኩታ ገጠም የምርት ሂደት ሊያሻሽል የሚችል አዲስ ተሞክሮ በኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት በኩል መተዋወቅ ቻሉ። በዚህም 281 ሄክታር የሚሸፍነው የጋሌ ሽራ ክላስተርን በመመስረት መሬታቸውን፣ እውቀታቸውን፣ ጉልበታቸውን አቀናጅተው መስራት ጀምረዋል። ክላስተሩ ከመምጣቱ በፊት በተበጣጠሰው ሰው እንደፈለገው አንዱ ይሰራል፣ አንዱ ሳይሰራም ይተዋል። አንድ ጉርጓድ ላይ ከሰባት ከስምንት በላይ እስከ አስር ችግኞች ይኖራሉ። በክላስተር ከተደራጀን በኋላ በአንድ አይነት እንድናመርትና በአንድ አይነት እንድንሰራ፣ ጽዳቱንም ጭምር ተቆጣጥረን አንድ ላይ እንድንሰራ ተደርጎ ችግኙንም ቀንሰን ምርቱን እንድንጨምር ተደርጓል። ከዚህ በፊት ያው በልምድ ነበር የሚሰራው። አሁን ስልጠና ከተወሰደ በኋላ በስልጠናው መሰረት እየተገበርን አለን። አቶ አስናቀ በግብርና ትራንስፎርሜሽን ኢንስቲትዩት ተስማሚ ሆኖ የቀረበለት የሙዝ ችግኝ ወደሚፈለገው ሙሉ ቁመቱ ለማሳደግ የዘጠኝ ወር ጊዜ ያስፈልጎታል። የመጀመሪያ ፍሬያቸውን አፍርተው ጸጋቸውን እንዲለግሱ ደግሞ 12 ወራት መቆየት ይጠበቅባቸዋል። የሙዝ ተክል አበባ ሲያወጣ እድገቱ ይገታል። ግንዱ ሕይወቱ የመጨረሻ ዘመን መድረሱን አመላካች ይሆናል። አሮጌውን ለመተካት የሚያስችል ከስሩ አዲስ ግንድ ይኸው በማብቀል ላይ ነው። ተመሳሳይ የእድገት ውደትን በመከተል አዲሱ ግንድ በአዲስ አበባ ታጅቦ አዲስ ምርት ይለግሳል። ነገር ግን በፊት ከነበረው እሳቤ በተለየ መልኩ በአንድ ስር ከሶስት በላይ አዲስ ግንድ ማቆየት ምርት እንደሚቀንስ፣ የውሃ ስጣት ዘዴና ጊዜ፣ የተፈጥሮ ማዳበሪያ አጠቃቀም እና የመሳሰሉት በኢንስቲትዩቱ በኩል በሰፊው ስልጠና ስለተሰጠ የአርሶ አደሩ ግንዛቤ ተለውጧል። ይህ ለአቶ አስናቀ እና በዚህ ዘርፍ ለተሰማሩ ሁሉ እንደ መልካም አጋጣሚ የሚቆጠር ነው። በዚህ የሙያ ድጋፍ በሚፈልጉ ሂደቶች የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከጎናቸው አለ። ከዚህ በፊት ሙዞችም ቀጫጫ ይወጣ ነበር። በዓመት ያመረትን ብንል እኛ የምናገኘው 160 ና 150 ኩንታል ነበር። አሁን እስከ 320 ኩንታል በዓመት ማምረት ችለናል። ከዚህ በላይ ለማምረት አሁንም ጥረት እያደረግናል። ዘለላውም ጭምር አሁን ጥሩ እየጣለ ነው ያለው። ሙዝ አንድ ሙዝ አሁን ሲመዘን ከ80 እስከ 100 ኪሎ እስከ ምመዝን ነው አሁን እየደረሰ ያለው። አቶ አስናቀ በመስክ ላይ ለረጅም ሰዓታት ይሰራል። የመጀመሪያውን ምርት ከሰበሰበ ከሶስት ወር በኋላ ለቀጣዩ ምርት ሙዙ ለቢጫነት የቀረበ አረንጓዴ እስኪሆን እንዲሁም ጥሩና ወፍራም ቅርጽ ሲኖረው ሙሉን የአበባውን ገጽታ በማስወገድ ፍሬው እንዲበስል ዙሪያውን ያዘጋጅለታል። የተዋስናቀ ቤተሰቦች በጉጉት ሲጠብቁት የቆዩቱን የሙዝ ምርት ለመቁረጥ ተዘጋጅተዋል። የገበያ ትስስሩ ቀድሞም ቀንና ሰዓት ተቆርጦለት የተረጋገጠ በመሆኑ የሙዙ ፍሬን ለመቁረጥ ከስጋት ነፃ ሁነው ይከውናሉ። በትጋትና በጽናት ማሳውን ወደ ጥሩ ንግድ ቀይረው ምርቱን በሚፈለገው ዋጋ ማቅረብ ችሏል። ከዚህ በፊት ስንሸጥ ጥቂት ነበር ገቢያችን። ገቢው ጥቂት ነው፣ ወጪው ይበዛል። ወጪው ይበዛል። አሁን ግን ገቢውና ወጪውን መዝግበን ለይተን ነው የምንተዳደረው። እስከምንቆጥብ እስከ ቁጠባ ድረስ ደርሰናል። ደግሞ ልጆቻችንንም ለማስተማርና ልጆቻችንን በእቅድ ውስጥ ለመምራት ብዙ ለውጥ አግኝተናል። አሁን በክላስተር ስንሆን ብዙ ለውጥ አግኝተናል። ብዙ ለውጥ አግኝቻለሁ እኔ በራሴ በገበያው ነጋዴው አሁን እዚህ መጥቶ ይገዛል። እኛ ለቀጣዩ ግን ያው ክላስተሩ ምን አስበናል ቀጥታ ላይ ካለው ከማጋዘኑ ጋር ውል ተዋውለን ቀጥታ ከዚህ በክላስተሩ ጭንን ለማስረከብ ጥረት እያደረግንና እቅድ እያወጣናለን። አቶ አስናቀ የሚገኝበት ጋሌ ሸራ ክላስተር የግብርና ስራ ዓመቱን ሙሉ ያለማቋረጥ ይከወንበታል። ከመነሻው ፈቀቅ ለማለት ያልሞከረ የስኬት ሕልም ሰንቆ የኖረው አስናቀን ሕልም ወደ ስኬት ይቀየር ዘንድ የኩታ ገጠም የምርት ሂደት ወደፊት መሻገሪያ ድልድይ ሆኖለታል። ወደ ኢንቨስተርነት ለማደግ እቅድ ሁሉ እያወጣንና በዛም ስትራቴጂ እየሰራን አለን። የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት የአቮካዶ ምርት የበለጠ ምርታማ እንዲሆን የተለያዩ ዝርያዎችን ወደ ሀገር ውስጥ በማስገባት ያርሶ አደሩ ብሎም የሀገር ገቢ እንዲያድግ ትኩረት አድርጓል። ከአምስት ዓመታት በፊት የተተከሉ 214 የአቮካዶ ችግኞች የአንድ ቤተሰብን የሕይወት አቅጣጫ ቀይረዋል። አቶ ደረባ ብተው ከ260 በላይ አምራቾች በሚገኙበት በምዕራብ ጎጃም ዞን በሰሜን ሜጫ ወረዳ እንጉቲ ክላስተር የግማሽ ሄክታር መሬት ለአቮካዶ ሰብል በማዘጋጀት ጉዞውን ጀመረ። ግማሽ ሄክታር ናት፣ 214 እግር ናት። ግን በዚያን ጊዜ በእርሻ ስናርሰው የነበረውና የአሁኑ ለውጥ በምንም አይገናኙ እንደማይሆን መሬት አማራጭ ስለሌለኝ እኔ አልተክልም። ልጆችን በምን አሳድጋችኋለሁ? የሚል በጣም ስጋቱ ነበረ። ግን ዛሬ ግን ገባ እየሳየው እንኳን ለእኔ ለቤተሰቤ አጥግቤ ለገቢ አትርፌ በብርም ቤተሰቦችም ተመግበው በጣም ጥልቅ ደስታ ነው ያለኝ እኔ ለራሴ። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ሳይንሳዊ መንገድን ተከትሎ የቀረቡለትን ችግኞች የተከለው አቶ ደረበ ችግኙ ፍሬ ለመስጠት የወሰደው ጊዜ ከ3 ዓመት ያልበለጠ ነው። ዛሬ አቶ ደረበ ከግብርና ባለሙያዎች ጋር በመሆን የአቮካዶ ተክሉን ቅርንጫፎች በተለይም ሳዮና ተብሎ የሚጠራውን ቅርንጫፍ በመቁረጥ ለችግኝ ጣቢያዎች በመሸጥ ላይ ሲሆን፣ በዚህ መንገድ ያለፉትን ሁለት ዓመታት ዳጎስ ያለ ገቢ ወደ ካዝናው አስገብቷል። በሁለት ዓመቱ የተወሰነ ሸጥሁ። በሶስት ዓመቱ ፍሬም ሳይሆንም ደናብር ነው ነው የሸጥ ፍሬ 34 ኩንታል የውጭ ገቢያ ሰደድሁ። እዛ ቀጣይ በአራተኛ ዓመቱ የውጭ ገቢያ ጠ 94 ኩንታል ሰድጃለሁ። 94 የሀገር ውስጥ 10 አርጌ ወደ መቶ ምናምን ኩንታል አስረክብ ያለው እና በጣም ትልቅ ጠቃሚ ነው ያለው አቮካዶ። ከአቶ ደረበ ማሳ የተቆረጡት የአቮካዶ ቅርንጫፎች አዲስ ዘር ሆነው ለዳግም ሕይወት ለመገለጥ በዚህ ስፍራ ገብተዋል። እነዚህ የአቮካዶ ዝርያዎች ተብላልተው ተከትበው አድገውና ለተከላ ዝግጁ ሆነው የሚወጡት በዚህ ስፍራ ነው። የተሻሻሉት ዝርያዎች ከተከላ ጊዜያቸው ጀምሮ የአምራቹን ድካም ከመቀነሳቸው ባሻገር ከምርትም በኋላ በቀላሉ የማይበላሹና ለገበያ ተመራጭ ናቸው። ከመቶ ሺ በላይ ማምረት የሚችል ነው። ይሄ ሼድ የአቮካዶ ችግኝ ነው። አብዛኛው ያያችሁት ችግኝ በሙሉ አቮካዶ ችግኝ ነው። ምን ከትባት ከትባት የፍሬ ሰጭ አካሏ ከማሳቅ እኩል መጠን ያለው በባለሙያ ጣቢያ ሰራተኞች ናቸው፣ ሂደው የሚቆርጡት ይቆረጣል። ከዛ በኋላ እዚህ መጥተው በጥንቃቄ ከተባ ይካሄዳል። ችግኝ ጣቢያ የሚቆየው ከአራት እስከ ስድስት ወር ነው ከተከተበው በኋላ። ከዚህ በኋላ ግን ለከተባ ዝናብ መዝነብ ሲጀምር ሰኔ ሰላሳ ጀምሮ ወደ አርሶ አደሩ ይሰራጫል ማለት ነው። በሙያ ግዳፍ ቀለበት አሰራር እንደዚህ አርጉት፣ ማዳበሪያ በዚህ ወቅት ጨምሩ፣ ኮንፈስ በዚህ ወቅት አርጉ እያሉ በዚህን ጊዜ ልምድ ልውውጥ አርጉ፣ አይዟችሁ እንደዚህ አርጉት ያሉ እያሉ ያው በነሱ ነው ብንም አነሳሳት ጉልበት እኛ ብንሆንም እውቀት በነሱ ነው እዚህ ደረጃ ያደረሰው ዛሬ በኢንጉቲ ቀበሌ ልዩ ቀን ነው። የኢንጉቲ ኩታ ገጠም ማሳ የአቮካዶ አምራች አርሶ አደሮች የደረሰውን ፍሬ በመቁረጥ ለረዥም ጊዜ የተንከባከቡትን የምርት ውጤታቸውን ወደ ውጭ ለመላክ ወረፋ በመጠባበቅ ላይ ናቸው። የፍራፍሬ ምርቶችን ከማምረት ባሻገር የተመረተውን ምርት ገበያ አፈላልጎ ለመሸጥ ከሚያባክኑት ውድ ጊዜ እፎይታ የተሰማቸው ይመስላል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አርሶ አደሩ በማህበራት እንዲደራጅና በእውቀት የዳበረ እና በክህሎት የተካነ እንዲሆን የተለያዩ ስልጠናዎችን በመስጠት አዲስ መንገድ በመጥረግ ላይ ነው። ጥራቱን የጠበቀውን ምርታቸውን ለውጭ ገበያ ለማቅረብ እያስመዘኑ ወደ ማቀዝቀዣ ዘመናዊ መጋዘን በማስገባት ላይ ናቸው። ምርታቸው ታጥቦ ጥራቱን ጠብቆና ታሽጎ በሚያስፈልገው የቅዝቃዜ መጠን እንዲቀመጥ በማድረግ ለውጭ ገበያ ዝግጁ አድርገዋል ከ2010 ጀምሮ በየአመቱ የተለያየ መጠን የተለያየ አቅም ያለው ምርት ይላካል ያው በዛህ አመትም በ2015 ምርት ዘመን አስር ኮንቲነር ኤክስፖርት ለማድረግ እንደምታዩት ታቅዶ እየተሰራ ነው ከ316 በላይ አርሶ አደሮች አቮካዶ ምርት እያቀረቡ ይገኛል። እንደምታዩት ያው የሚወጣ በየማሳው በየፊኖ ነው፣ እንግዲህ በተሽከርካሪም በጋሬም በምንም ነው እየወጣ የሚመጣ ያለው። አሁን አንድ አርሶ አደር የኛ ማህበር የሆን በሁለት ቃዳ ወይም ግማሽ ሄክታር ላይ 216 የአቮካዶ ዛፎች ነው ያሉት። በነዛ ዛፎች በየአመቱ ከ280 ሺ ብር በላይ ይሸጣል። ግን በቆሎ ቢያደርግ ወይም የሆነ ድንች ቢያደርግ ወይም ጤፍ ቢያደርግ በምንም መለኪያ ከ80 ሺ ብር በላይ ገቢ ያገኝም ስለዚህ ይህን ያህል ትልቅ ልዩነት ነው ያለው። እና ነገር ግን ያው ስራ ይጠይቃል። የሚቀረን ብዙ ነገር አለ እንዳርሶ አደርም እንደማህበርም። በአማራ ክልል ሜጫ ወረዳ አንጉቲ ገጠራማ አካባቢ እምብርት ውስጥ ተወልዶ ጣፋጭ የስኬት ፍሬዎችን ያፈራው አቶ ደረበ በኩታ ገጠም ምርት ሂደት ምክንያት ትንሿን የአትክልት ቦታውን ወደ ጥሩ የአቮካዶ ማሳ ለጉጦ ለስራው እንደ ትጋት ለሆኑት ቤተሰቦቹ ጭምር እፎይታን ለግሷል። ዛሬ ያው ተሻሽጌ ያለው ያው ቀደም በባህል ባንኩ ደጃፍ የሚባለውን ማላውቆም ነበር፣ በድሮ በእርሻ ዘመን። ዛሬ ግን ያው ትርፋማ ብዛትም ባልሆንም ባንኩ ላይ ተወሰነ ገንዘብ አኖሬ፣ ያው ቤተሰብ ቢታመምብኝ ምን ይልብኝ፣ ራሴን ችጌ ህጄ ነው የምታመመው ድሮ ግን ከአንዳንድ ወንድም እረባካችሁ ልዣሞብን ነው እንዲ አበድሩን እያለ ነው እየተበደነ ልጆቻችን የምናስወጋችሁ የነበር። ዛሬ ግን ያው ራሴን ችዬ አይበል እንጂ የሆነ ችግር ቢመጣ ራሴን ችግ ያሉ በቃ ብልም አለሳሳል። በቲማቲም የሆኑ በሽንኩርት ወይም በሌሎቹ ፍራፍሬዎች ይህንን በክላስተር ተደራጅተው የሚያመርቱ አምራቾች ከተማ ውስጥ ሼድ ሰርተንላቸዋል። ሰፊ ሆኖ አርሶ አደሮች ያመረቱትን አምጥተው እንደ ቸርቻሪ ሳይሆን እንደ ሆልሴል የሚሸጡበት ቦታ ነው። በተለይም በነርሰሪ ወይ ደግሞ ችግኝ ጣቢያ ላይ 17 አካባቢ ችግኝ ጣቢያዎች ተቋቁመዋል። 11 አካባቢ ከዚህ የሚለቀሙ ሴቶች ደግሞ ተደራጅተው ሊሸጡበት የሚችሉ ማርኬት ሼድ ተቋቁመዋል። አቶ አሸናፊ አያሌው በኦሮሚያ ክልል በምስራቅ ሸዋ ዞን ሉሜ ወረዳ በስፋት የሚመረተውን ስንዴ ሰብል በማምረት ረዥም ዘመናትን ኖረዋል። ይሁን እንጂ ከዕለት ጉርስ አልፎ ወረትና ሀብት ለማፍራት ሳይታደል ቀርቷል። የአሸናፊን የእድገት ጎዳና የቀየሰ አንድ አጋጣሚ ተፈጠረ። ከሌሎች ሁለት የአካባቢው አርሶ አደሮች ጋር በመሆን በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የተሰጠውን አቮካዶ የማልማት ስልጠና የመውሰድ ዕድል አገኘ። ከስልጠናውም በኋላ በአንድ ሄክታር መሬቱ ላይ ችግኞችን በመትከል የተማረውን ወደ ተግባር መቀየር የሚያስችለውን መንገድ ጀመረ። በምስራቅ ሸዋ ዞን በሉሜ የወረዳ 71 አርሶ አደሮች አንድ ላይ በመሆን የሸራ ዲባንዲባ ክላስተር በመስረት 24 ሄክታር ማሳ በአቮካዶ ተክል ሸፍነዋል። የ44 ዓመቱ ጎልማሳ በአንድ ሄክታር መሬትና በጥቂት የአቮካዶ ዛፎች ብቻ የጀመረው የአቮካዶ ማሳ በአራተኛው አመቱ፣ ሌሎች ሁለት ሄክታሮችን ጨምረዋል። አራት ዓመቱ ነው። እንትን ይሄ ማሳ የምታዩት ሶስት ሄክታር ነው። በሶስት ሄክታር መሬት ላይ ነው የበለጠ እንደውም፣ አሁን በኢንቨስትመንትም ወደዚህ ዝራ ስራ ለመግባት በሰፊ መሬት ላይ ለመስራት ፍላጎቱ አለን። የአትክልትና ፍራፍሬ ነርሰሪ ጣቢያ ነው። እዚህ ላይ በብዛት የምናየው አቮካዶ ነው። በጋ የምታዩት የገና ግራፍቲ ያልተደረገ ነው። ታች ላይ በላስቲክ የተሸፈነው የተዳቀለው ነው። ደረጃውን ጠብቆ ነው እየተመረተውና ኤክስፖርት ውስጥ ይገባል። ችግር የለውም የሚባለው ከዚህ ተነስቶ ነው። ነርሰሪው ይታያል፣ ችግኙ ይታያል፣ ምርቱ ይታያል፣ ሲሰበሰብ ይታያል። ሁሉ ነገሩ እስከ መጨረሻው ጥራቱን ጠብቆ ካልሄደ በስተቀር ወደ ውጭ ለመላክ ያስቸግራል። ስለዚህ ወደ ውጭ እንልካለን ስንል መነሻችን መሰረታችን ከዚህ ነው። የምግብ ዋስትናን ለማረጋገጥ ግብርናን ማዘመን፣ ቴክኖሎጂዎችንና ከፍተኛ ምርት መስጠት የሚያስችሉ ግብዓቶችን መጠቀም በአቶ አሸናፊ የግብርና ባህል ውስጥ የተለመደ ሆኗል። በአጠቃላይ የአቶ አሸናፊ እንቅስቃሴ ሁሉ በግብርና ባለሙያዎች የተደገፈ ነው። ድጋፉ እጅግ ይሄ ነው የማይባል ድጋፍ ነው እያደረጉ ያለው። ከዘር ጀምሮ ከነርሰሪ ጀምሮ ብዙ ነገር ነው፣ ኢታ ብዙ ነገር ድጋፍ አድርጓል። እንደምታወጥ ይህን ዝርያ ራሱ ከእስራኤል ሀገር ነው ኢታ ያመጣው ማለት ነው። እና ከግብርና ባለሙያ ጋር ጎን ለጎን ብዙ ድጋፍ አድርጎልናል ማለት ነው። ሩ ጥሩ የሚበረታታ ድጋፍ የድጋፋቸው ደግሞ ብዙ ሌሎች ገበሬ ጋር መድረስ አለበት። ጥሩ ድጋፍ ነው ያደረጉት። ውሃ በአግባቡ ቢያንስ ሀያ ሌትር ለአንዱ መስጠት እንዳለብህ በሳምንት ማለት ነው። ይሄ በአፈሩ ሁኔታ ኮምፖስት ማዳበሪያ በየወቅቱ እንደ እድገቱ ሁኔታ አይተን ሰጥተን ለዛ እንዲያሳድጉ እናደረጋለን ማለት ነው። አቶ አሸናፊ ከአቮካዶ ማሳ ጎን ለጎን ከጓደኞቹ ጋር በመተባበር የእድገት ትልሙን ወደ ላቀ ደረጃ ከፍ የሚያደርገውን የአቮካዶ ምርትን እሴት ጨምሮ ለማቀነባበር እንዲሁም የአቮካዶ ዘይት ማምረት የሚያስችለውን ፋብሪካ ለመገንባት ግስጋሴ ላይ ይገኛል። የገበያ መር ኩታ ገጠም የምርት ሂደት ለዚህ ስኬት መዳረሻ ድልድይ ሆኖ አገልግሎታል። በክላስተር መስራት በጣም አዋጭ ነው። ጥሩ ነው ምርቱንም አንድ አይነት ቦታ ነው የምታገኘው አንድ አይነት ምርት ነው የምታገኘው በጣም ጥሩ በጣም ጠቃሚ ነው ምነው ይህንኑ አቮካዶ ፕሮሰስ ማድረግ ቫሊዩ አዳርገን ወደ ዘይት እንዴት እንቀይራለን ወደ ሌሎች ነገር ወደ ቅባት ለምግብነት ራሱ በጁስ መልክ በምን መልክ ፕሮሰስ ለማድረግ ብዙ ወደፊት ብዙ ትልቅ ነገር ነው ያነሳሰን ትልቅ ቪዥንም አለን ማለት ነው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ለአርሶ አደሮች የገበያ ትስስር እንዲኖራቸው ምርት የሚሰበሰብበት እና ወደ ገበያ የሚቀርብበት አስቻይ መንገድ እንዲኖር ሲሰራ ቆይቷል። በዚህም የአቶ አሸናፊን ምርት ፈላጊዎች በየጊዜው ከአምራቹ ደጅ ይጠናሉ። ዛሬም በተለመደው መንገድ ገዢዎቹ ማሳው ድረስ ተገኝተዋል። አሸናፊ ከቤተሰቦቹና አጋዦቹ ጋር በመሆን እያንዳንዷን የአቮካዶ ፍሬ በማስመዘን እየሸጠ ነው። ወደ ውጪ ለመላክ ነው። ያው አርቨስት እያደረግን ያለ ነው ያለው። ጥሩ ጅማሬ ሆኖ እንግዲህ ጥሩ ደረጃ ላይ ነው ያለው አሁን ላይ ማለት ነው። የዘንድሮ ከሁሉም ከምርትም አኳያ፣ በምንም አኳያ ከዘንድሮ የተሻለ ነው ምርትም ያለው ማለት ነው። ይሄ ከአምናው ከሌላ ጊዜ በጣም ለየት ያደርገዋል ማለት ነው። እና በጣም ምርት ዘንድሮ በደንብ ምርት የያዘ። እኔ አሁን በግሌ ቢያንስ ከአምስት ሚሊዮን ያላነሰ ገቢ እንትን ይጠብቃለሁ ማለት ነው። ምክንያቱም ያዙ ከአምና የለየ ዋናው ምርት ነው። ምርቱ ቀላል የሚባል ምርት አይደለም ዘንድሮ የያዘው ማለት ነው። አቶ አሸናፊ የሚያመርተው የአቮካዶ ምርት በግብርና ስራ ተወስኖ ከመኖር ያለፈ የህይወት ትልም እንዲኖረው አስችሎታል። በጥቂት የአቮካዶ ተክሎች የተጀመረው የተቃና መስመር የትልቅ ሆቴል ባለቤት እስከ መሆንም አድርሶታል። ለቤተሰቡና ማኅበረሰቡ የመሪነትን ቀንዲል ያስጨበጠውን ድንቅ የአምራችነት ሚና በመወጣት ላይ ይገኛል። በፊት በጣም ድህነት ነበረ ከድህነትን አልፎ እዚህ መድረስ ቀላል አይደለም። በፊት ትንሽ ትንሽ ነበረ ስናርስ ነበረው። አሁን ግን ሁለት መቶ ስድስት ገበሬ እንደኔ አይነት ገበሬዎችን አፍርቻለሁ ማለት ነው። በካምፓኒ በማህበር ተደራጅተን ብዙ ደረጃ ደርሰናል። ገበሬዎች ማለት ነው እና ትልቅም የስራ እድል ፈጣሪ አሁን አራት መቶ ሰራተኛ የስራ እድል ፈጥር ያለው ስል የአለም ቅዳት አለ ቀላል ነገር አለ። እና ትልቅ የስራ እድል ከአንድ ፋብሪካ ስራ እድል በላይ የአንድ ገበሬ መፍጠር ይችላል ማለት ነው። እና ግብርና በተጨባጭ አገሪቷን የሚለውጥ በተግባር አሳይተናል። በፊት አቮካዶ ምን እንደሆነ ምን እንደሆነ የማናውቀውም ነበረ እንኳን ዛሬ ለዚህ ደረጃ ደርሶ አቮካዶ ወደ ውጪ ኤክስፖርት አድርገን ዶላር ማምጣት እቅድና ምን እንደሆነ ማናቅ ይሄ ቀላል ነገር አይደለም። በአትክልትና ፍራፍሬ እንደ ሰብሎቹ እንደ አገዳ ሰብልና የጥራጥሬ ውዙ ሄድንበታል ማለት ባንችልም የታዩት ለውጦች ግን ከዛኛው የተሻለ ነው። እውነት ለመናገር በትንሹም ብትሆን የምንፈልገውን ታርጌት በጥሩ ሁኔታ ሊደርሱ የሚችሉት እንደነዚህ አይነቶች እንደሆነ በተለይ በአቮካዶና በሙዝ አካባቢ ላይ ያሉ ለውጦች እጅግ በጣም አመርቂ ናቸው። ይህ የሦስት አርሶ አደሮች ታሪክ ብቻ ሳይሆን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ክትትልና ድጋፍ በማግኘት በአትክልትና ፍራፍሬ ብቻ በ1580 የአርሶ አደር ምርት ክላስተሮችን በማቋቋም በ24000 ሄክታር መሬት ላይ እያመረቱ ስኬታማ ለሆኑ ለ72000 አርሶ አደሮች የምሳሌነት ታሪክ ማሳያ ጭምር ነው። በተለይም ከምግብ ፍጆታ ባለፈ ፈቀቅ ማለት ሳይችል ለዘመናት ለኖረው የኢትዮጵያ ግብርና ፈውስም ብስራትም ሆኖ ቀርበዋል።